ታሪካችን የሚጀምረው ልጃገረድ ተማሪዎች በክፍል ውስጥ ተቀምጠው ሲረብሹ መምህራቸው በቁጣ ተማሪዎቹን ወደፊት ለፊት መጥተው እንዲቀመጡ በአንድ አንድ ጠርታቸው በአንድ መስመር እንዲቀመጡ እያደረገቻቸው ሲሆን፣ በመቀጠልም መምህሯ ለአንዲት ተማሪ ጥያቄ ታቀርብላታለች። እርሷም ጥያቄው ስለከበዳት ባቢ የተባለች ጓደኛዋ እንድትረዳት ትጠይቃታለች። እንዲህ ስታደርግ ወዳው በመምህሯ ትያዛለች። በሌላ በኩል ደግሞ ብዙ ብስክሌቶች ይዘው ልጃገረዶችና ወንዶች ልጆች ሲደንሱና ሲጨብሱ እናያለን። አሁን ደግሞ የባቢን ቤተሰብና የባቢን እህት ያስመለክተናል። ከዛ ሲኑ ሲቀጥል ሁጎ ኦሊቬራ የሚባል ወጣት እናያለን። እርሱ በከተማው ውስጥ በጣም ታዋቂና ቆንጆና ደፋር በመሆን የሚታወቅ ወጣት ነው። እናም እርሱም ከሌሎች ወንዶች ጋር የስፖርት ውድድር ሲያደርግ እናያለን። ሁጎ በፑልአፕ ስፖርት አንድም የሚችለው ሰው የለም። በዚህም ጓደኞቹ ይኮሩበታል። ይህ በእንዲህ እንዳለ ባቢን ጓደኞቿ ሰላም ብለዋት ወደ ፓርቲው አቀባበል ካደረጉላት በኋላ ሁሉም መደነስና ፓርቲውን ሰለብሬት ማድረግ ይጀምራሉ። ሁጎ ወደ እነዚህ ሀብታም ሰዎች ፓርቲ ከተጋበዘ በኋላ ሁሉም ጓደኞቹ ለመቀላቀል ይወሰናሉ። ወደ ፓርቲው የመጣ አንድ ሰው ወደ ባቢ ይቀርብና ቆንጆ እንደሆነች በሹክሹክታ በጆሮዋ ይነግራታል። እርሱ የሷ የዱሮ ኤክስ ሲሆን አሁን እንደገና ከእርሷ ጋር መሆን እንደሚፈልግ እና ያለፈውን ጥፋቱን ይቅርታ እንድታደርግለት ጠይቃታል። እርሷ ግን ፍላጎት እንደሌላት ያሳየናል። በሌላ በኩል ጋንግስተሮች ፓርቲውን ለመረበሽና ሰላም ለማደፍረስ ወደ ፓርቲው ሮጦ ይገባሉ። ውጎ ባቢንና የቀድሞ ፍቅረኛዋን በአይኑ እየተከታተላቸው ነበር እና እርሷን እያየ ስታየው ፈገግ ይላል። የሁጎ አይን ባቢንና የቀድሞ ፍቅረኛዋን ያስባ ይስባል። ይህም ፈገግ ያሰኘው ፓርቲው ውስጥ የነበረ አንዱ ልጅ ከቦርሳ ውስጥ እየሰረቀ፣ አንዲት ልጅ በድንገት ትመጣና እጅ ከፍንጅ ትይዘዋለች። ከቦርሳ ውስጥ 50 ዩሮ መውሰዱን ያሳያታል እናም እርሱ መውሰዱ ቅር አይላትም። ነገር ግን በዛ ይቀጥልና ምሳ አብራው እንድትበላ ሲነግራት ተናዳ ከፊቱ ትሄዳለች። ደፋር በሌላ በኩል ሁዶ ሁጎ ወደ ባቢ ሄድና ማውራት ይጀምራል። ወሬኑም ከዚህም በፊት በመሐከላቸው ስለተከሰተው ክስተት ያወራትና የዛን ጊዜ መጥፎ ስም በራሱ አውጥቶላት ያኔ በዚህ ምክንያት አዝናበት እንደነበር ያወራታል። አሁንም በዛው ስም ይጠራታል። እርሷም በንዴት የያዘችውን መጠጥ ትደፋበታለች። በዚህን ጊዜ የባቢ የቀድሞ ፍቅረኛ ይስቅበታል። ውጎም ተናዶ ይገፈትረውና ሸሚዙን አውልቆ ፊት ለፊቱ ያለውን ወንበር ይሰባብራል። ከዛም ባቢን አፋፍሶ በትከሻው ላይ ተሸክሞ ይዟት ወደ ውጪ ይወጣል። ከዛም የመዋኛ ገንዳ ውስጥ ይወረውራታል። በሌላ በኩል ጓደኞቹ ፓርቲ ውስጥ ካሉት ልጆች ጋር ድብድብ ላይ ናቸው። አንድ ወጣትም ለፖሊሶች ይደውላል። ፓርቲ ውስጥ ያሉት ሮጦ ይወጣሉ። በሌላ በኩል ሁጎ ባቢን በሌላ ጊዜም አብራው ገንዳ ውስጥ አንድ ላይ እንደሚዋኙ ዳር ላይ ሆኖ ይነግራታል። እርሷ ግን አሁን ራሱ መውጫ መንገድ አጥታለች! ልብሷ በስብሶ ላይዋ ላይ ስለሚለጠፍ እንዴት ትሆን ግራ ገብቷታል እሱም ልብሱ መጠጥ ተደፍቶበት ቆሽሾ ስለነበር ከዛ ልብስ ለመቀየር ይሄዳል ትቷት ባቢ አንድ ልጅ ልብስ ያመጣላትና ይሄ የሆነበት ሁሉ ሆን ተብሎ በእርሱ ቀመር እንደተደረገና ከእርሷ ጋር የተወሰነ ጊዜ እርሱ ለማሳለፍ ነው ብሎ እየሰከሳት፣ ነገር ግን ወሬውን አውርቶ ሳይጨርስ ውጎና ጓደኞቹ በሞተር ይመጡና እርሱንም መኪናውንም ስብርብሩን ያወጡታል። ውጎ ፈጣን እርምጃውን ለመውሰድ ማን እንደሆነ ለማሳየት ጊዜ አልወሰደበትም። ይሄኔ ባቢ ለሰው ለእርዳታ ስልክ እየደወለች ሲሆን፣ በመሃል አንድ ያረጀ ሰው እነ ሁጎ ሊከለክላቸው ሞክሮ ባለመቻሉ ትቷቸው ይሄዳል። ከዛ ግን ባቢ አማራጭ ስታጣ ሁጎን በእጇ የምትችለውን ያህል ከልጁ ላይ ትስብና እና ከኋላ ትጠመጠምበታለች። ይህን ጊዜ ሁጎ ስሜታዊ ሆንና ልጁን ይለቀዋል። ይህን ጊዜ አጋጣሚውን ተጠቅሞ ልጁ መኪናውን ይዞ ባቢን ጥሎሻን ይላል። ይሄኔ ሰውየው ከሄደ በኋላ አሁን ማን ይዞሽ ይሄዳል እያለ ያሾፍባታል፣ እና እርሷ አንድ ሰው መኪና ይዞ ሲመጣ ይዟት እንዲሄድ ትቀድመዋለች። ሁጎም ሰውየውን ጠቅሶ ትቷት እንዲሄድ ይነግረዋል። ባቢም አማራጭ ስታጣ የእርሱም ሞተር ተፈናጣ መሄድ ትጀምራለች። እቤት ሲደርሱም ከባቢ እናት ጋር ይገናኛሉ። ሁጎም ደፋር ነውና ሳይፈራ የሆነውን ሁሉ ለእናቷ ይነግራታል። ለነገሩ የባቢ እህት ለእናቷ መኪና ውስጥ ሆኖ እርሱ ማን እንደሆነ በሙሉ ታሪኩን ነግረዋለች። ወጣቱ ሁጎ እንደሚባልና ከተማው ውስጥ በሁሉም ሰው እንደሚታወቅ ትነግራታለች። እና እናትየው በተናገረው የድፍረት ቃል ብዙም እንዳትደነቅ አድርጓታል በሚቀጥለው ቀን ሁጎ በጠዋት ከእንቅልፉ ይነቃና ከወንድሙ የተወሰነ ገንዘብ ሲሰርቅ ያስመለክተናል ወንድሙ ይደርስበትና መልሰው ሲለው ብሩን ባቢራት ሊጋብዝበት እንደሆነ ይነግረዋል። ይህ ጥጋበኛ መች ሰማዋል ከዛም ከአባታቸው ጋር ራት ፕሮግራም እንዳላቸው ይነግረዋል ወንድምየው። አሁን ደግሞ ባቢና ጓደኛዋ ከትምህርት ቤት እየወጡ እያለ የባቢ ጓደኛ ካቲና ሁጎንና ጓደኛውን አይታ ለባቢ ትነግራታለች። ሁጎም ዲጋ ብዛት ከወንድሙ ብር እንደሰረቀ ይነግራታል። በዚህም ባቢ መስረቁ ሳያንስ በሷ ምክንያት መስረቁ ያበሳጫታል። እርሱ ግን ምንም ግድ አይሰጠውም። ነገር ግን ካቲና ከነርሱ ጋር ምሳ መብላት ፈልጋለች። ሁጎም አሪፍ ቦታ እንደሚወስዳቸው ይነግራቸዋል። ባቢ ግን አሻፈረኝ ብላት ሄዳለች። ሁጎም ከአባቱ ጋር ወደ ግብዣው ቦታ ይሄዳል። እዛም ሆኖ አባትየውን ወንድሙ ለመምጣት ትንሽ እንደሚያረፍድና እናትየው ከጓደኞቿ ጋር እየመጣች እንደሆነ በማሰብ ከዛም አባቱን አዝ እዛው ትቶት ወደ አንዲት ክላስ ይገባና ባለፉ ጊዜያት የሆኑትን ማሰብ ይጀምራል። እርሱ ባለፈው ህይወቱ በጣም ጎበዝ ተማሪና ነበረና በአንድ ክስተት ማንነቱ አሁን ወዳለው ማንነት እንደተቀየረ እያሰበ በሐሳብ ይጋልባል። በሌላ በኩል ባቢ ከጓደኛዋ ጋር እያወራች ትላንት አብረው የነበረው ሰውዬ ጥሏት በመሄዱ እንደተናደደችበትና ራሷ ከማታውቀ ሰው ጋር መሄዷ ትክክል እንዳልነበረ ነግራታለች። ባቢ ትላንት ብር ከወንድሙ ሰርቆ ነው ብላ ተናዳበት መሄዷ ትክክል እንዳልነበረና እርሱም ባለመረዳቷ ተሰምቷት ስታስብ፣ ከዛም እርሱ ደሃ ሆኖ እንደሆነና ገንዘብ እንደሚያስፈልጎ በማሰብ ድጋሚ ሁጎን ለማግኘት ትሄዳለች። በሌላ በኩል የባቢ ቤተሰቦች ቤት በእርሷ ተናደው አባትየው ሲንጎራ አደር ያስመለክተናል። ምክንያቱ ከባቢ ጋር በተገናኘ አንድ ሰው ተደብድቦ እንደተጎዳ ሰምተዋል። እናም ትላንት ማታ ከእርሷ ጋር ማታ የነበረውን ሪፖርት እንደሚያደርጉ ይነግሯታል። እርሷንም ስሙን ይጠይቋታል። እርሷም ትነግራቸዋለች። እህቷም የሁጎ ስም ለቤተሰቦቿ መናገሯ እና ስሙ ሪፖርት መደረጉ ችግር ውስጥ እንደሚከታት ታስባለች። ባቢ በሆነ ምክንያት ከካቲና እናት ተደውሎላት የሞተር ሳይክል ውድድር እንዳለ ከካቲና ትሰማና አብሮ እዛ ለመሄድ ትስማማለች። እዛም ሆጉ ያገኛትና መጥቶ ባቢ ላይ ያሾፍባታል። ሁጎ ያገኛትና መጥቶ ባቢ ላይ ያሾፍባታል። እርሷም ዞር ትልና ትላንት ፓርቲው ላይ የሰው አፍንጫ ሰበርኮ አንተ መሆንን ለቤተሰቦቼ ነግራቸዋለሁ ትለዋለች። በዚህን ጊዜ ጓደኛው በዚህ ምክንያት እስር ቤት እንዳይገባ እያለ ይፈራል። በዚህን ጊዜ ሁጎ ምንም ችግር እንደሌለውና የዛን ቀን እርሱን ለማዳን ባቢ ምንም ነገር እንደምታደርግ ይነግረዋል። እናም እብደት የመሰለ ውድድሯቸውን ሴቶችን ከኋላቸው አድርገው ይጀምራሉ። ባቢም ከሌላ ከማታቆ ሰው ጋር ሆና በስተመጨረሻ ከመሃል ከመሃላቸው አንዱ ሞቶ ተገልብጦ አንዷ ልጅ ላይ አደጋ ይደርሳል። በዚህን ጊዜ ፖሊሶች ይመጡና ከሁጎና ባቢና የተወሰኑት ሲያመልጡ ሌሎቹን ይለቃቅሟቸዋል። ነገር ግን እነ ሁጎ ከዛ ከመሄዳቸው በፊት አንድ ፖሊስ ፎቶ ያነሳ ነበር። ባቢ ተደብቃ ሁጎ መቶላት እስከሚወስዳት ትጠብቃለች። እርሱም ልብሷን አውልቃ በመቀየር ላይ ሳለች ደርስባትና እያያት ጃኬቱን ይሰጣታል። በኋላም ከቦታው ከመሄዳቸው በፊት ሊስማት እየሞከረ አሁንም ስለኔ በፍርድ ቤት ፈርጅም ብኛለች ወይ ብሎ ይጠይቃታል። እርሷም አዎ ብላ በጥፊት መተዋል ትሞላታለች። በሌላ በኩል የሁጎ ወንድም የእሱንና የባቢን ፎቶግራፎች በዜና ጋዜጣ ላይ አይቶ እየተጨነቀ ይገኛል። በሚቀጥለው ቀን ሁጎ በባቢ ክፍል በመስኮት ውስጥ ሾልኮ ትልቅ ሪፖርት ትልቅ ፖስተር የእሷና የእንሱ ፎቶ የያዘ ያስቀምጣል። እናም እርሱ ከእንቅልፍ ስትነቃ አይታው ሰርፕራይዝ ለማድረግ ነው። እናም ተሳክቶለት ይሄንን በማየቷ በጣም ተደስታና ከእሱ ጋር በፍቅር ትወድቃለች። አሁንም በአንድ ፓርቲ ውስጥ ሁጎን እንደገና ለማየት ትወስናለች። ባቢ ወደ ፓርቲው ሄዳ መደነስ ጀምራለች። ሁጎ ወደ ይመጣና እጇን ይነካታል ባቢ ከተወሰነ ጊዜ በኋላ ወደ ቤቷ ትመለሳለች። እናቷ በዚህ ጊዜ እጇን ይዛ ስትጠጋት መጠጥ እንደጠጣች አወቀች እናቷም ይሄን ስታይ ወደ ክፍሎ ከመሄዷ በፊት በጥፊት መታትና ወደ ክፍሏ ትሄዳለች። አሁን ሁጎ ይደውላትና እርሷን ማየት እንደሚፈልግ ይነግራታል ነገ ምን እንደሚያደርጉ ይጠይቃታል የትም ቦታ መሄድ እንደምት እንደሚችሉ ይነግራታ። በሚቀጥለው ቀን ባቢ ከትምህርት ቤቷ ውጪ ሁጎን እየጠበቀች እናያለን። እርሱም በሞተር መጥቶ መምህሯ በትዝብት እያየቻት ይወስዳታል። እየተዘዋወሩ ሳሉ ሁጎ ከእናቱ ጋር መኪና ውስጥ አንድ ሰው ያያል። እየማገጠች እናቱ የሄደችበትን ትዝታ ማስታወት ጀመረ እና በኋላ ላይ እናቱ እነርሱን ጥላ የወጣችበትን ጊዜ እያሰበ ንዴቱን መቋቋም አክቶት ሰውየውን በጭካኔ ይደበድበዋል። እናቱ ይህን የመሰለ ነገር ማድረግ እንደምትችል ማመን ስላቃተው በእጆቹ ብረት መምታት ይጀምራል። እናም እናቱ ይህን ድርጊት ባደረገችበት ጊዜ መጥፎ ሰው መሆኑና ማንነቱ በዚህ እንደተቀየረ ያስታውሳል። በዚህ ጊዜ ባቢ አቅፋው ልታረጋጋው ትሞክራለች። ከዚህም በፊት አባቱና ወንድሙ እናቱ እቤት ሳትኖር ኖር ስትቀር እና ከሴት ጓደኛዋ ጋር ጉዞ እንደሄደች ሲነግሩ እንደነበር ለባቢ ይነግራታል። እናም ባቢና ሁጎ ወደ ከተማው ከመመለሳቸው በፊት ብዙ የፍቅር ጊዜ ያሳልፋሉ። ከዛም ባቢ ከሁጎና ከሞተር ከብስክሌት ቡድን ጋር ብዙ ጊዜ ማሳለፍ ትጀምራለች። አንድ ሴት ትመጣና ባቢን ማስቸገር ትጀምራለች። እርሷም ሁጎን በመፈለግ ሲሆን ግን ውጎ ከአካባቢው ወስዶ እርሱ መቼም በሷ ላይ ትችት እንደማያደርግ ያረጋግጥላታል። በመቀጠል ወደ ንቅሳት መሸሻ ሱቅ ወስዷት ተነቅሳ በደስታ ወጥተው፣ በሌላ በኩል ውጎ ወደ ቤቱ ሲመጣ የባቢ አባትን ቤት ውስጥ ያገኛል። ስለ አንድ ነገር ከሁጎ ጋር መነጋገር የሚፈልግበት ጊዜ የሚፈልግበት ጊዜ ነበር። ሁጎ ለባቢ አባት ባቢዬ ባቢ ርሱን ያረጋጋቸው እንደሆነና ምንም የሚያስጨንቅ ነገር እንደሌለ ይነግረዋል። ወንድሙ አሁን ከልጅቱ ጋር የምታደርገው ድርጊት ፍርድ ቤት እንደሚያቆም ሲነግረው እናያለን። በዚህም ጊዜ በድንገት ሁጎ ይናደዳል። አሁን ደግሞ መምህሯ ባቢን ከትምህርት ቤት እንደምትባረር ትነግራታለች። ምክንያቱም ራስሽ ራስሽ በቀሪ ብዛት ለመውጣት ፈርመሻል ትላታለች። በሌላ በኩል እናቷ በቁጣ አንቺ እንዳትባረሪ 8000 ዩሮ ከፍያለሁ ትላታለች ባቢም የሆነውን ሁሉንም ነገር ለሁጎ ትነግረዋለች ፤ እርሱም በመስኮት በኩል ወደ ክፍሏ ይገባል። እርሱም መሰትሰት ሲል ወደ አንዱ የመዋኛ ገንዳ ይወስዳትና አብሮ ይዋኛሉ። በሌላ ትዕይንት ሁጎ ወደ ባቢ ትምህርት ቤት ይሄዳል፣ እናም ከእርሷ መምህር ጋር ይነጋገራል፣ እናም በባቢ ላይ ከአሁን በኋላ ምንም አይነት ጫና እንዳታደርግ ያስጠነቅቃታል። አሁን ደግሞ ባቢ ለመውጣት አባቷን ፍቃድ እየጠየቀ ሲሆን አባቷ በርሱ በኩል ፈቅዶ ከእናቷ ጋር እንዲጨርሱ ያሰናብታታ ወጣም ሁጎ ከከተማው ራቅ ወዳለ ቦታ ይወስዳትና እዛም አንድ አሮጌ ግን በጣም ደስ የሚል ወደ ሆነ ቤት ይሄዱና ጣፋጭ የፍቅር ጊዜ እስከ ቀጣዩ ቀን ያሳልፋሉ። በሚቀጥለው ቀንም ሁጎና ባቢ አሪፍ ጊዜ እያሳለፉ እያለ የሁጎ ጓደኛ ከሁሉም ግብረ አበሮቹ ጋር ባሉበት ይመጣል። እናም ውጎን ይዘው ወደ ፓርቲው ሲሄዱ ባቢ በጣም ትናደዳለች። እናም ሁሉንም ትዘጋቸዋለች ውጎንም ጨምሮ። በሌላ በኩል ውጎ በሚያስደንቅ ሁኔታ የሚያስገርም ቀለም አድርጎ በጣም እንደሚወዳት ሕንፃ ላይ ጽፎ እናያለን። ይህ የፍቅር አገላለጽም ባቢን ያስፈነድቃታል። በኋላ ላይ ለባቢ ብቻ ጥሩ ምግብ እና ለፍቅሯ የሚመጥን ምግብ እንዴት እንደሚሰራ ይማራል። በሌላ በኩል ሁጎ ስልክ ከባቢ ተደውሎለት ጓደኞቹ የእናቷን ቀለበት እንደወሰዱ ትነግረዋለች። እርሱም በፍጥነት በብስጭት እነርሱ ወዳሉበት ሄዶ ጦርነት ይከፍቱና መደባደብ ይጀምራሉ። በመጨረሻም ጓደኞቹን ይረታና ቀለበቱን ተቀብሏቸው ወደ ባቢ ቤት ተመልሶ ቀለበቱን ለባቢ ለባቢ ይሰጣታል። እሷም በጓደኞቹ ድብደባ በጣም እንደተጎዳ ስታይ ቁስሉን አይታ ራሷን መቋቋም አልቻለችም። አሁን ደግሞ በፍርድ ቤት ቀርቦ ትናንትም እንደተፈጠረ ባቢ እየተጠየቀች ነው። ባቢም ከሁጎ ጋር ከመሄዷ በፊት እናቷን ወቅሳ እያለቀሰች ትሄዳለች። ሁጎ ከአሁን በኋላ ተለውጦ ጥሩ ሰው እንደሚሆን ባቢን ይነግራታል። በሌላ በኩል የባቢናት የባቢን አስራ ስምንት አመት ልደት ለማክበር ድግስ ላይ ነች። ባቢም ልደቷም በማስመልከት ለመምህሯ ስጦታ ለመስጠት ትምህርት ቤት ሄዳለች። እዛም ፓፒታ የተባለ የነሱ ውሻ ታገኛለች እና እርሱን ሁጎ እንደወሰደባቸው በመረዳት በጣም ተናዳ ስጦታውንም ሳትሰጥ በሩጫ ወደ ቤት ትመለሳለች። ካፍታ ቆይታ በኋላ ሁጎ ወደ ባቢ አፓርትመንት ሄዶ ባቢን ማውራት ይፈልጋል። ባቢም በጣም ተወቅሰውና ከርሱ ለመለየት እንደወሰነ ትነግረዋለች። አሁን ደግሞ የፓርቲ ቀን ሲሆን ባቢ ዝግጅት ላይ ነች። በዚህም ጊዜ ሁጎ ቤቱ ሆኖ እየቆዘመ ስለሷ እያሰበ ይገኛል። አሁን ላይ ጓደኛው የእብደት የሞተር ባይክ ውድድር እየሄደ ነው። ሁጎ ግን የትም መሄድ አልፈለገም። ከዛን ጊዜ ከዛን ግን የባቢ ፓርቲ ላይ ይገኛል እና እርሷ እዛ ስታገኘው እንደ ተለወጠ ማሰብ ትጀምራለች። ይህ ለውጡም በጣም ያስገርማታል። ቀስ ብሎ ይጠጋትና በስሜት መሳሳም ይጀምራሉ። ይህ በእንዲህ እንዳለ ጓደኛው ውድድሩ ለማሸንፍ በቋፍ ላይ ነው። ነገር ግን ወዳው አደጋ ይደርስበታል። እነርሱ ወዳው በስፍራው ሳይቆዩ ይደርሳሉ። ባቢና ሁጎ ሲደርሱም ጳውሎ የተባለ ጓደኛው የመጨረሻ ትንፋሹን ተንፍሷል፣ አርፏል። ይህን ሲመለከት ሁጎ በጣም ማልቀስ ጀምራል። ባቢ ግን የሀዘኑን መቀበል አልፈለገችም። ከዛም ለቃ ለመሄድ ትወስናለች። ባቢ ግን በንዴት በጥፊ ይመታታል። የእነርሱ ግንኙነትም እዚህ ጋር የሚያበቃ ይመስላል። አሁን ላይ ሁጎ ፑላፕ እየሰራ በህይወቱ ውስጥ የሚፈጸሙትን ነገሮች ሁሉ ማሰብ ያስባል። ይህ በእንዲህ እንዳለ ባቢ ከጎረቤቷ ጋር ብዙ ጊዜ ማሳለፍ ትጀምራለች። ሁጎንም ለመርሳት ቁጥሩን ትሰርዛለች። እርሱ ግን በፍቅሯ እየተሰቃየ ይገኛል። አንድ ቀን ሁጎ ከስልክ እያወራ እያለ የሆነ ሰው ወደ አፓርታማቸው ይመጣል። ካቲና ነበረች። መልካም ገናን ለርሱ ለመመኘት ነበር የመጣችው። ስጦታውም የእርሱና የሞተ ጓደኛው ፓውሎስ ነበር። እርሱም ማልቀስ ጀምራል። የነሱ ፎቶ ነበር። ሁለቱም ከአደጋው በኋላ ባቢን አላገኟትም። እናም እርሷ ከሌላ ሰው ጋር እንዳለች ነግራው እርሷንና ስለ እሷ እንዲረሳ ትነግረዋለች። ነገር ግን ነገሩ ያልቆረጠለት ባቢ ባቢን ለማነጋገርና ለመደወል ወደ ስልክ ቤት ይሄዳል። ስልኩንም እናትየው ታነሳለች። ስልኩን ግን ለባቢ ለመስጠት ፈቃደኛ አልነበረችም እናትየው። በሌላ ትዕይንት ባቢና አዲሱ ፍቅረኛ ጎረቤቷ ከመኪና ውስጥ ሲወጡ ያያቸዋል። አሁን ከዚህም በላይ ከአፓርታማው ውጪ መቆየትና ባቢን እያሰበ እየየ ብሎ ማልቀስ አልፈለገም። መጨረሻ ላይ ሁጎና ወንድሙን እናያለን። ሁጎ ከዚህም በላይ እዚህ መቆየት ስለማይችል ለወንድሙ ለስራ ወደ ሌላ ስፍራ እንደሚሄድ እየነገረው ነው። እርሱም በሀሳቡ ሁሉም ነገር መች እንደተጀመረ ማስታወስ ይጀምራል። ነገሮች ሁሉ የአንድ ጊዜ ክስተት መሆናቸውን ያረጋግጣል። በዚች ዓለም ስንኖር ምንም ያህል ጥረት ብናደርግ በጭራሽ ተመሳሳይ ስሜት አይሰማንም። ዩ ዊል ኔቨር ፊል ስሪ ሜትር አባብ ዘ ስካይ። ቤተሰቦች ይህን የፍቅር ፊልም ዳሳ ከወደዳችሁት እባኮትን ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ይደግፉኝ ለእኔ ትልቅ ትርጉም አለውና።